አይደለም ለራሴ ቀርቶ ይሄን ታፑሽንም ቅባቱንም አስቱማስቲካንም ማስተዳደር የሚችል አቅም አለኝ። ለምን ብዬ እኔ እንዲ ጦረታ ሳልወጣ ቤት ከምቀመጥ ብዬ ነው እንጂ ምን አባቱና። እንዲ አሁን ይሄ ግንብ እኮ ቢያወራ እንዴት ጥሩ ነበር። አንተ ምን አለ ብታወራ። አንተ እኮ ብዙ ነገር ታያለ፣ ማታ ሰው ታያለ፣ ቀን ታያለ። የደከመው ወጥቶ ብቻውን ቁጭ ብሎ ያወራል፣ የሚያልፈው ሰው ያወራል። ምን ጉድ ነውና እስቲ ለዛ የአያት አባቱ እሱማ እንደ ወርግፍ አርጎ እኮ ተወኝ። የለም እኮ ቅባቱዬ፣ እናቴ፣ ልጄ እንዴት ዋልክ? አፈር በበለው፣ አፈር ናፍቀኸኝ፣ ሙት ናፈከኝ። እናቴ ደህና ነህ? ምኑ ነነ የጠፋ? አረ፣ አረ እኔ ሌላ ነገር አይደለም፣ ናፍቀኝ ነው። አረ እኔ ምን ጉዳይ ይኖረኛል ከአንተ ጋር? ናፍቀኝ ነው። እኔ የምልህ ቅባቱዬ መንደሩ ሰላም ነው? ምን አዲስ ወሬ አለ? አደለ አደለ እኔ ለወሬ ብዬሽ አደለ። ይኸው ይኸው፣ እሙት እሙት፣ ቅባቱዬ ለወሬ ብዬሽ አደለ። እ ናፍቀኝ ነው። ምን ወሬ አለ? አደለ፣ እኔ እስክትመጣ ምናረጋለሁ? ጫፉን አስይዘኝ እሙት፣ ትንሽ ንገረኝ፣ ትንሽ ጫፏን። የማን አቶ ተሻለ ምን ሆኑ እ? ሄዲያ አንተ ደግሞ እኔ ስትመጣ ምን ያደርግልኛል? ዝም ብለህ ንገረኝ እንዴ፣ ፈንድቼ ልቆይ እንዴ? እስከዛ ድረስ ንገረኝ። ግድ የለም ማን አንተ አውቀለው ነው የምትጫወትብኝ? ምን ትጫትብኛ እያንትና እያንትና እያለ ስም ጠራህብኝ ንገረኝ። ምንድን ነው ነገሩ? ኧረ እኔ ናፍቀኸኝ ነው ልሙትልህ። ጠፋህ እያ ቤት አንተ። ይሄን እኮ ሴት አግኝተህ ነው አለ። ለሴት ጋር ሂደህ ነው አለ። መቼም ሴት ጋር ስትል ነው እኔ የምትወኝ። እ ልሙትልህ። እንዲያው ግድ የለም፣ ግድ የለህም የማ የማ እሱ እሱን አንተ አንተም ሰው ሆነህ የጆሮ ላይ ስልክ ዘጋ። ግድ የለም ይሁን። አቶ ተሻለ ማሚዬ ማሚካ ወሬ የምታኝ እኩል እንደ ማስቲካ ይላል። ይህን ነገር ተው አላልኩህም? የቱን ነገር

ምንድን ነው አንተ፣ አስማል ጀመርክ እንዴ? ኧረ አይደለም ማሚዬ፣ በቃ የትም ያልተሰማ አልጀዚራ ሴኔን በቢቢሲ ምናምን ያልደረሳቸው ያበደ ወሬ ነው ይዜ እልሽ የመጣሁት ማሚዬ። እስቲ ሙች በለኝ እንደ ሞቱ ማነው ይሞት። እንደ አንተ የምን ወሬ ነው እንዴት? እኔ ያልሰማውም እኔ እዚህ ሰፈር አይደል ያለው፣ እንደ እን ለምንድን ነው ያልሰማሁት? ንገሪ እስኪ፣ ሆዴን ያመኛል፣ ስሞትል። ምንድን ነው እስኪ ንገረኝ። የትም ያልተሰማ እኮ ነው በቃ ቢቢሲ፣ አልጀዚራ፣ ሴኔን ምንም ያልደረሳቸው ያበደ ወሬ እኮ ነው። አሁን ይገዙኛሉ ወይስ አይገዙኝም? ግዴ ለምን የገዛአለሁ? ሙት ለማንም እንዳትናገር፣ ለቅፋቱም እንዳትናገር። ይሄ ለታቡሸታቡሸ ንስ ብትነግረው እናቴ እሱ ምንም አይል። እሱ ለማንም እንዳት ላስቱ ማስቲካ እንዳትናገር። ስንት ነው ዋጋው ታዲያ? በቃ አምስት ጥቁር ይቀ ለእርሶ ስለሆነ በቃ ይሁን። እኔ የቀረው ይቅርብኝ፣ ከኔ ይለፍ ይለፍ፣ ከኔ ይለፍ። አምስት መደቡን በአምስት መቶ ብር ውሰዱት በቃ። እንዴ አንተ አመቾ ወዲኖ ደግሞ ወሬ አምስት መቶ ብር መሸጥ የጀመረ ቤት ወሬ እንዲሁ እንዲሁ በባዶ ሲወራ ነው እንጂ ደስ የሚለው። በአምስት መቶ ብር አቤት አቤት! ጊዜ እንዲሁ ጊዜው ልጆቻችንን አበላሸብን። በእኛ ጊዜ ስማ፣ ወሬ ደስ ሲለ እንዲሁ ወሬ እንዲሁ ማውራት ሲፈልግ ቡናችንን አፍልተን ያንንም ያንንም ልቅም ልቅም ደግሞ ደህና ዋልሽ ብለን ስንገባ ደግሞ ምን ምን የመሰለ ጮማ ጮማ የመሰለ ወሬ ነበር ሰምተን። ምን መጣ አሁን? በብር አይደል? ትንሽ ቀንስ። ዲማማ ወሬ እኮ በቃ በጥፍ በጥፍ በዶላር በፓውንድ እኮ ነው የሚሸጠው። ከጋዚው ግዙ ጋር አበላሽ አታችን ያወደርኩ መሄድ ይችላል እኮ አንዴ ቁጭ ባል እንጂ፣ ምንድን ነው ያወራና? አይደል እንዴ? እኔ የምለው የታችኛው እድር ወሬ ይወዳሉ እንዴ እነሱ? እንዴ ቀላል ይወዳሉ። በቃ ከእርሱ ጋር እኮ አንድ በሏቸው። አረ ድሮ ወሬ እስከታችኛው መቀበሪያ ላይ ሊያሳጥኝ ነው እንዴ አሁን? በጀም ላይ ሆነሉት በመደብ እንዴ ቶ እኔማ ማለፍ የለበትም ግድ የለም። እኔ እገዛዋለሁ። መጨረሻው ስንት ነው ደግሞ? ይሄን ሳረግ ደግሞ ወሬ ወድጄ እንዳይመስል። እንዴ ምንም ሰው ጆሮ የሰማ የለም አንድ ሰው የሰማው ወይ ኔም የሰማውት ሆነ፣ ብሩን ትመልሳል እንዴ? እንዴው ማነው ይህን ይሄን ጥበብ የነገረ? ለነገሩ ወሬ እኮ እና ታለም ጮማ የሚበላ የሚጠጣ በላይ እኮ ወሬ እኮ ሸጋ ነው። እኔ አሁን ሜዳ ላይ የዘረጋኝ ወሬ አይደል? እሺ ንገረኝ፣ ስንት ብር ነው መጨረሻው? ዳራ ማንም አልሰማው ማንም፣ እኔ ራሱ አልሰማውት አለ እንኳን ሰምቼዋለሁ፣ ግን ማንንም አልሰማው ማንንም። ግድ የለም ይሁን። እሺ ምን ተፈጥሮ ነው ንገረኝ እስቲ። አይ መጀመሪያ ማይ ሳቡ ይክፈሉ። በቀኝ ሰምቼ በግራፍ ስቼዋለሁ ነው የሚሉት። ይሁን ግድ የለም። ከእኔማ አልፍም ምን አባቱና ደግሞ ዋናው ጥሩ ጥሩ ወሬውን እንጂ እሙት ደህና ደህና ወሬ ነግር ያል። ደግሞ የምፈልጋቸው ሰዎች አሉ እንዲሁ መስማት ምፈልጉ። እሳሚሻሳሚሻ በሉ እንግዲህ። ማምዬ አሁን ኪሶት እንዳይጎድል፣ አውሮፓ ሀገራት ምናምን፣ አሜሪካ፣ አረብ ሀገራት ምናምን ደወል ሊያርጉ። አሁን ከስንተኛው መደብ ልጀምር? አምስተኛው ጀምር። አቶ በቀለ ታውቁታላችሁ እናንተ ሰፈር ያለውን በቀለ እንዲ የመንደሩ ትልቅ ሰው የአገሩ አድባር እንዴ፣ በቀለ ምን ሆነ? በጣም እኮ ነው የሚገርመው። በመቁረቢያ ዕድሜው በሰባ 70 አመቱ ሚስቱ ላይ ማገጠ እ ትልቁ ዳቦ ሊጥ ሆነ እንዴ! በሰባ አመቱ እንዴ! በመሞቸው በመቁረቢያው ሰዓት አቤት፣ አቤት፣ አቤት፣ አቤት! ልጆቹና ሚስቱ ምን አሉ እንዴ? ቆይ እንጂ አሁን እንግዲህ ለየትኛው ነው እንዶ፣ እንዶ የትዶ ነው ንስሐ የሚገባው እሱ? አሁን እሺ፣ እና ለመሆኑ ምን ሆነ? ዲማማ ምን ይሆናል? በቃ ማጋጣት የያዘ ዲ ዲ ዲ አቤት ውርድ አቤት። አንተ ስማ፣ እኔ እኮ አውቄ ትቼው እንጂ እቺን ሽንኩርትና አሁን። ሚስቱ ስራ አጣ ነው ከቤት ሰው አጦ ነው ፌስታል ይዞ መጥቶ አንድ መደብና ሽንኩርት እየወሰደ አንድ ቀን ልሙት፣ ለማዩ ሳሚ ልሙት፣ መነጸሩ ደዝቅ አድርጉ አለ። እኔ ደግሞ እንዳልገባኝ ምንድን ነው በርበር የገባብህ ምን ሆና ነው ስለው፣ አይ አይደለም ብሎ እንደገና ዝቅ አድርጎ እንደዚህ አለኝ። እኔ የፊትነስ ቸው ነው እንጂ በቀለ እኮ እኔም ጋ እኔም ጋ አንተ። እሺ ኋላስ ምን ሆነ እንዴ? ቶሎ ቶሎ ነገር ይባክ። አረ ምን አባታቸው ይሆናሉ። በቃ ማገጡ ተያዙ። ምን አለ እንደው ቢቀርበት፣ ምን አለ ቢቀርበት። እንዴ ትልቅ ሰው አይደለም እንዴ እሱ እስኪ ድንችና ትማቲም ይስጡኝ። እሺ እሺ። እኔ ምን እንደው በሰማይ አልሆነ በምድር አልሆነ እሳት ውስጥ በእርጅና እሳቸው ገና ከዚህ በኋላ ሰባ ዓመት ይኖራሉ። እስቲ አጨቅጭቂኝ የፈለግሽን ውሰጃ። አንሽና ውሰጅ አልኩሽ እኮ። እና ሳሚዬ ምን አለ? እስቲ ንገር፣ ምን ሆነ? ኧረ እርሶ ይስጡኝ እንጂ። ሊድበት ቀልድ ነው እንደያዙት። አንቺ አትጨቅጭቂኝ በቃ፣ የምትፈልጊውን ውሰጅ። ምን ተገተራ? ማማ ማማ፣ ተማበይ ናቸው። ከሰጡኝ ይስጡኝ። እኔ አልወስድም እንዴ። ስማ ስማ፣ እናት አለም እንጂ እሱ ደግሞ ምንድነው? እስቲ ንገር። እንዴ ጆሮ ኮ ማይሰማው ነገር የለም። ምንድነው ንገረኝ እስቲ። እማማ ወሬ እየሰሙኝ አይደለም እንዴ? ትማቲም እና ድንች ይስጡኝ አልኩህ እኮ።

እሺ፣ በዛሬ ምን ጉድ ነው? እሺ እጅ ልይ። ዞር በይ አልኩሽ እኮ ጌጅ። በቃ ዞር በይ። ማን ያላከብኝና። አንተ ወሬ እንቀጥል። ከ500 ብር ይበልጣል እንዴ? አምስት መቶ ብር እኮ ነው። ወሬ ገዛው የሷ 100 ብር ማደባራት። እሺ ይገርሞታል፣ ባለፈው ሕብረተሰቡ በተሰበሰበበት ሰፊው ሕዝብ በተገኘበት መድረክ መሪ ሆኖ ተራው ለማደረሰ ለትያልጣሽ ማይክ ተሰጣቸው። ይገርሞታል። መድረክ መሪው ደግሞ ሳያስበው ይሁን አስቡት፣ አላቅም ማይክ ይዞ ደቅኖ ከኋላቸው አልለቀቁትም። ፈሱት ፈሱት፣ መትረየስ በሉት፣ ታታታ ህብረተሰቡ እንዳለ ታወቀ፣ ተረበሸ። አረሱ መትረየስ አይደለም፣ መድፍ፣ መድፍ በሉት። በቃ እንዳለ ቤቱ እንዳለ እንዳለ፣ ፌንት እንዳለ። አግባሙን ማን ነው? አጠኑን። ይሄ ደግሞ አሁን አሁን የእሷን ይሄን ወሬ ነው ብለህ የእሷን ወሬ ይዘህ ትመጣለህ እንደ ወረኛ። ሌላ ወሬ ነው የምልህ። የእሷ ተወው እንግዲህ፣ እንደፈለገች ትሆነ። ማማ መንሽ ነው እንዴ? በዚህ ኑሮ ውድነት እንደዚህ ከፈሱ የትም ያልተሰማጭው፣ ኮኑ እና መደባ እንዲቀጥለው አቤት አቤት ዘንድሮ እኮ ማን ሰማው ጉድ የለ በስተርጅና እንደው ሞቴን አታዘገየው ማለት ይህ ነው በቃ አፍጥነው ማለት ይህ ነው እሺ በጣም ጥሩ ሀቱ ሽፈራውን ያውቁታል አይደለም እሺ ደግሞ እሱን አንተ ሽፈራው እንዳታነሳ ወዳጄ ነው እንዴ በሀጢአት ወደቀ ልትለው ነው እንዴ እሱን ደሞ ይገርማችኋል አዲስ ተከራያቸው ምግብ ስትሰራ ማይሸታችኋል እሳቸው ከዛ በኋላ ተከራ እንጀራ ልትገዛ ስትወጣ ገብተው ምን ሲያደርጉ ታገኛቸዋለች ወጥ ሲጠጡ ድረስ እጅ ከፍንጅ ከነድስቱ አፋቸው ላይ ተያዙ አቤት ወጣጣ ነው የምትለው ያውም ሹሮ ወጣጣ እንደ እሱ ረንዶ ፈር በላናቲ እሺ እንዴ ከዛ ማ ስትደርስባቸው በቃ ቢስተራቸው እንዳይነቃ የሦስት ወር የቤት ኪራይ ትችልሻለሁ በቃ ትችልሻለሁ ይሏት አዩ ግን አዩ የኔን ብቃት የእርሱን የወሬ ጥማት ለማርካት የትም ግቢ ይገባለሁ ውጭ እወጣለሁ አሜሪካ ሱዳን ባግዳድ የትም ነው የምሄደው የእርሱን የወሬ ጥማት ለማብረድ እኔ የምልህ እኔን መጡ አሁን ጋብዥን ቢት ይለኝ፣ ምን ችግር አለው? እንደው እንደ ራሱ መስሎት ነው እንጂ እኔን እፎግ ፎጋ አይደለሁ። ይበለው የታባቱ፣ እንኳን አቀመሰው እንዴ! እኔ ጋብዞ ነበር አይደል? እንደው ያሳመረ የነበር ማበላው፣ ማጠጣውና አዩ። አግን እሳቸው ወጣቸውን ሲጠጡ ነው ደግሞ ለርሱ ወሮትም። አሁን ታላችሁ የታችኛው ሰፈር የድሩ ሊቀመንበር መምጣት ወይ ቀር እንዴ? አንተ እሳቸው ወሬ ይወዳሉ እንዴ? አ እንዴ፣ አራኔ ያላልኩ እንዴ? ሊያስገድሉኝ ነው፣ ሊያሰቅሉኝ ነው እኮ። ታልከም ታባቱና እኮ ና ወዴ፣ ያስገምተደው ና እና እ አያችሁ ሲጨዋት ብኝ አምስት መቶ ብሬን ይዞ ቆይ። የረባው እኔ እኮ ራሱ አልነገረኝም እኮ አባቱና በአምስት መቶ ብር የረባ ወሬ እኮ ላወራኝ እራሱ አውቆ እኮ ነው ያጭበረበረኝ። አልጣሽ አለ ማይክ ተቀበለች አለ ሰውዬው አለ ማንትሴን አለ ለነገሩ፣ የት አባቱ ይህን ቀምቼ። ይሄ ግን ለጣይ ጥሩ ይመስለኛል። ሁን ጣዩ እየበላኝ አይደል? ጣይ ሲጠቅማል። እንዲህ አድርጎ ደግሞ እስታይለን መቀየር የመሰለ ነገር የለም። እንዴት ሆሉ መማውጋት ምን ምነው? እናት አለ ውጋት ነው ያልከኝ? እንትን ማን ነው ውጋት የእሱን ኮፍያ አደለ እንዲ ያደረጉት እኔ የምልህ እሱ ተውጋቱን ተወና፣ ምን ነው ባዶ ጅን መጣ ምንም። ይኸውልህ በዚህ ታች መንደር ጠላ ቤቱ አሉ ሁለት ሰዎች ቁጭኑና፣ ያቺ ቆንጆ ሴት አለች አለ ጠላው የምትቀዳ፣ እሷን ወደዋሉ እየመጡ መጎለት፣ ጠላውን መጠጣት፣ ያቺ መጠ ያመጠጣት እሱን መጠጣት፣ ያኛው መጠጣት። አሁን ሁለቱም ጉበታቸውን ታመመዋሉ። ሲተኙ ደግሞ ሆስፒታል ሁለቱ ተኙባት አሉ። አሁን ማንን ታስታምም ግራ ገብቷት ብለው ነገሩኝ። እውነት ነው። እንደ ይሄ ነገር የዛሬው ደግሞ የከፋ ነው። እማማ እኔ ብሄል እንደ ቅባቱ የት ትተይልተር ነው? ምነው፣ ተው እንጂ ብቻዬን ትተይልተር ነው? እንደ ዛሬ ስራ የለም። አንተ ስማ፣ ሴት ሴት እያልክ ግን መቦዘንና ይሄው እንዲሁ ዋልጌ መሆን አብዝታሃል። ይሄው ለሴቶቹ ሁሉ ዱቤ ሰጥቼ ሰጥቼ ይሄው አንድ ቀን እምገዛበት የለም። ይሄው ባዶ ነው። አጨብጭብ፣ የቀረው ብቻዬን አጨብጭብ። ቅባቱ፣ እኔ እያለሁ እኔ እናት አንተ ማ እንዲባዶ ሆነ አትቀርም። ግድ የለም። እኔ ሁልጊዜ አይደል ማካፍልህና አሁንም አካፍል አለው ተቀመጥ። ይሄው አዩ አይደል ለሴት ለሴት ስትል እንዲባዶ ሆነ ቀረ። ለአሚቱ ሳሩን እንጂ ገደሉን ሳታይ ገደል ገብታ ቀረች ይባላል። አንተም ሴት ሴት ስታይ ነው ይሄው ገደል ገብታ ምትቀረ ነገር ያለ። በል ተቀመጠ፣ ይሄው ውሰድ። ከዚህ በኋላ ለአንዲ ሴት ዱቤ ያልሰጠ ለአንድ ሴት ይሄው አጨብጭብ ይቀር አጨብጭብ ይቀር። ሴቶች እኮ ሲባሉ አስመሳይ ውሸታሞች ናቸው። አንተ ሴት ያስመሳይ? ምናልክ? እኔ ያስመሳይ ነኝ? ሴት ኖት እንዴ ወይ ማማ፣ እኔ ደግሞ ረስቼው እኔ ሌሎቹን ሴቶች አልኩኝ እንጂ ኮርሶን አይደለም ያልኩት። ሁለተኛ ለአንዲት ሴት ግን ብሰጥ እጄን ቁርጥ ያርከው እ እና እኔ ወንድ ነኝ እንዴ ደም። ከዚህ በኋላ ማማ ይመኑኝ፣ በቃ እርሶ ብቻ ይመኑኝ። ዱቤ የለም ብዬ በትልቁ እንደ ፖስተር ለጠፋለሁ። ማናትች እዚህ ትልቁ ሰውዬ የሽማግሌው ሰውዬው አግብቶ ያመጧት ሴት ሰላምታ እኮ የለንም። እንዲው አልፋ ስተ ደህና ዋልሽ እናቴ፣ እንዴት ዋልሽ? እንዲሁ መንደሩ ደህና ነው? ምን አዲስ ነገር አለ ስላት፣ እሷም እንደኔ ጤናት መሰል ወሬውን አቀብላኝ። የደቻ እውነት ነው እንዲ አረኔ፣ ምንም የማውቀው ምንም የሰማሁትም ነገር የለኝም። ምንድን ነው አንተ እየዋሸኝ ነው? እን እንዴት አታውቅም? እንዴት አልሰማህም? እሽቶ በቃ እሱ ሌላ የሰማው ወሬ የለም። በቴሌቪዥን የሰሙት። እስቲ ምን ሰማህ ንገረኝ? ሰፍ እንዲሁ ያቺ ጦልጧላ ጎረቤት የመጣ ነው እንጂ ደህና እኮ ቴሌቪዥን ከፍቼ እኮ ቁጭ ብዬ እየሰማሁ ነበር። ምንድን ነው የሰማሁ ነገረኝ እስቲ። ዩክሬን አይ እሱ ነው ሰምቻለሁ። በልሽ ነገረኝ፣ ነገረኝ። ግድ ይለ ያልሰማሁት ይሆናል። እሺ ምን ተባለ? አይ እኔ እንኳ ከሌሊቱ ስድስት ሰዓት ነው የሰማሁት። እርስዎ ደግሞ ያኔ በቃ እግሮትን ሰቅለው ተኝተዋል። ምንም የሚያውቁት ነገር የለም በዛ ሰዓት። አንተ ምን ነው አንተ፣ እንዲያው እኔን ለማዋረድ ምንጣፋ እንጥፉልኝ አልክሳ እንቅልፋምነሽ እንቅልፋ ምንሽ እያልከኝ ነው እንዴ? ስማ እኔ ትርንቆ እኮ ማታ ይኸው በጊዜ ተኛለሁ ጧት ደግሞ የሚቀድመኛል ብድግ ብዬ እነሳለሁ ይሄ ደግሞ አዲስ ተመራጭ ትራምፕ አለ አይደለ የዩክሬንና የራሻ ጦርነት ይቁም ብሏል እዲያ አሁን ይሄ ነው እንዴ ይሄንማ የሰማሁት አይደል እኔ እኮ ሌላ አዲስ ወሬ ይዘህ መጣ ብዬ ደግሞ መቋመጥ የደሞኒ እዴ እዲያ አይ እኔ እማማ እኔ እንኳ የሰማሁት ነገር የለም ግን ሰው ምን ሆኗል እንደው ምን ነክቶታል ግን በዚህ ጊዜ ውይ ውይ ውይ ውይ ወይ ቡድ አዲስ ብሎ መጣ። እሺ ምን ተደረገ? ምንድነው? ነገረኝ። እሺ ይውሎት። በርግጥ እማማ የሰማሁት ነገር የለም። ግን በአንድ ነገር እንደራደር ብሪስጡኝና፣ በጣም ራበኝ። አይደለም ወዲን ጀርበይ ንርቦኛል። ከቪቲው አጥፋት። እማማ በጣም ያራበኝ ጀርባ ሲርብ ለመጀመሪያ ጊዜ ነው። ስለዚህ የሆነ ሳንቲም ስጡኝና ቁርስ ለብላ፣ ምርጥ ወሬ፣ ትኩስ ወሬ ልንገሮት። እኔ ምን አሁን ያልከው ነገር ጥሪ ወሬ ነው ያልተወራ ወሬ ነው ማለት እኔ እንደ እኔ እሰጥሃለሁ፣ ግን ወሬ ፈልጌ አይደለም፣ ሁርስ ስላልበላ ነው። እናቴ እንካችን ብላባት። እዚህ ሽሮ አለ፣ ደግሞ ቆንጆ ቆንጆ ምግብ አለ። እቺ ቀዩ ሴት እሷ ብላ እናቴ። እና ምንድነው ወሬውን አውርተኝ ሄድ። ወይ እኔ ያልተዘጋጀሁበት ወሬ ምን ብዬ ላውራቸው ነው? ደሞ አንተር ላይ መዳህ። እኔ እምሎት እማማ እመቤትን ያቋታል? እንዴ! እንዴ! እንዴ! እመቤት አረራ፣ አረ እዚህ ሰፈርስ እመቤት የምትባል የለችም። የትኛዋ እመቤት ናት? ወይኔ፣ ጉዴ የተበላው እንትን አዲስ ተከራይ ናት። እማማ፣ አዲስ ተከራይ ናት። እና ምን ሆነች? ያው በቃ እንዲህ ለወሬ እንዲህ ጉጉት ስትላሉ ድንገት በቃ ተቀሰፈች አሉ። እንዲህ እንዲህ እንዳለች ነው አለ። ሞተች? አንተ እኔን እየሸወድክ እኔን እያታለልክ ምንም አታውቅም ብለህ ነው አይደል? አምጣ ብሬ ነው። አምጣ። ወይ ወሬ ታመጣለህ ወይ ብሬን ታመጣለህ። አምጣ። አለበለዚያ ይኸውልህ፣ እነግርሃለሁ። አለበለዚያ ምን ዲያ ምን ትኩስ ወሬ ይዘህ ትመጣለህ። ብሩን በልተ ምዝም ትላለ እንዴ! ወስላታ ደግሞ አንተ ደግሞ ቁጭ ብለህ እያታለልክ። እሺ ማም፣ እርሶም እዚሁ ይጠብቁኝ። ወሬ ከፈለጉ ንቅንቅ እንዳይሉ። እዛች ቀጭሟ ሰፈር ወደ ወደታች ወደ ወንዙ የምታስኬን እዛ ሰፈር ኃይለኛ ጠላኝ የታከፍቷል አይነት ወሬ ይወራል፣ ይወራል፣ ይወራል። ወሬ እንደ ምንድን ይሄ ምንጭ እንደዛ ነው ፈልቀው እ ቤትዬ ቆንጆ ማለት የጠፋሽምን ነው ቤትዬ፣ ሰሞኑን ጠፋሽ ቆንጆ ቆንጆ ቲማቲም ሲመጣ ይሄማ ለቤት ነው እያልኩኝ ያስቀምጠልሽ ነበር። የእኔ ቆንጆ ምን ፈለግሽ? ሽንኩርት ቲ ቲማቲም ጎመንም አለ። ይህ ፀሐይ እንዳይመታ ያስቀመጥኩት ዛሬ እሱ ጋር የለም ሁሉ ነገር ከኔ ያለ እፈልግሽ ነይና ውሰጅ ንግዥነት አለ። ምን ያሽለጠልጠሃል? እስኪ እንደ ወንዶች እንደ ቆፍጠን እንደ ኮስተር በልስቲ። እንዴ ቅቤ እኔ እኮ ወንድ ነበር የምትመስለኝ። ልካ ሴት ነህ። ድሮም አለመጠርጠረ ዚህ ጉሊት ላይ ታገኘ። ቤትዬ እሳቸውን አትስሚያቸው እሺ። እኔንመኝ እኔ ወንድ ነኝ። ከፈለግሽ ይሄ ወንድነቴ ላሳይሽ። እውነቴን ነው የምልሽ ላሳይሽ ተምሪ ነው። እኔ አረጋግጥልሻለሁ፣ ግን የሁላ ሰው ፊት አላወልቅም ብዬ ነው። እንዴ ማማ ግን እንዴት ሴት እንደሆነ አወቁ? ቤትዬ ማንንም አትመኝ፣ እኔ ወንድ ነኝ። እሺ ማንም ቱሪና ፋም ቢከፍትብሽ፣ ቢያወራልሽ፣ እኔ ወንድ ነኝ። እሺ ጀግና እናት የወለደች እኔ። እሺ አሁን ምን ልስጥሽ? ማለቴ ምን ይስጥሽ? እሳቸው ግን እኮ ብር አልያዝኩም። ቅባቱ አቤት ማ ማ፣ አመሰግናለሁ። ምንም አይደለም። ድገሚ። ኧረ ብርዳ ስመታሽ። አንተ ወይዬ! ቁርሱስ ጣላውስ? ጠጣው በላው። ከማይረባ ቁርስ አይሻልም። እንደ እየን የምተኛ ሽንኩርትና ትማቴ አድጌላቸው ማለቴ። ብር ካስፈልግሽ እጨምርልሻለሁ። እንትን ዘይት፣ ምናምን ኩንዶ፣ በርበሬ አመሰግናለሽ። አንቺም እናት አለ ምን ምን በወጣሽ። ሂጂ እናቴ፣ ሂጂ ሂጂ። ቻው። የገዛ ብሬን ሰጥቼ እንደገና። አንተ ምነው? ምን ሆነው ነው? በቃ ሆዴ ከሞላ ምን ያስፈልጋል?

እየ እየለመንክ አሁን ራበኝ፣ ጀርባዬ ሁሉ ተራበብለብ ብር አውጥቼ ሰጥቼ እንደገና ለሷ ሞላ ሞላ ሞላ ስትለኝ ሞላ